እየኖርንበት ባለው ሀያ አንደኛው ክፍለ ዘመን ውስጥ በየቀኑ አስደናቂና አስገራሚ የቴክኖሎጂ ግኝቶች ይሰማሉ። ዛሬ የክስቴት ቻናል ከነዚህ አስደናቂና አስገራሚ የቴክኖሎጂ ግኝቶች ሶስቱን እናያለን። ዳዊት ነኝ፣ እስከ ቪዲዮ ፍጻሜ አብራችን ቆዩ። በእኩለ ሌሊት የሚቀመስ ነገር ለሻተ በደቡብ ኮሪያ መዲና ሲኦል የሚገኙ ሱቆች በሮቻቸው ክፍት አድርገው ይጠብቃሉ። እነዚህ ሱቆች 24 ሰዓት ነው የሚያገለግሉት። አንደኛው ሱቅ አይስክሪም ይሸጣል። የተለያየ አይስክሬም አይነቶችን የያዙ ማቀዝቀዣዎች ተደርድረዋል። ነገር ግን ሱቆችን የሚጠብቀው ሆነ ገንዘብ የሚቀበል ሰው የለም። ሰዎች ወደ ሱቆች ገብተው የፈለጉትን ካነሱ በኋላ በታማኝነት ቴክኖሎጂ ተጠቅመው ከፍሎ ይወጣሉ። ከአይስክሬም ሱቅ በተጨማሪ የጽህፈት አገልግሎት፣ የቤት እንስሳት ምግብ እንዲሁም ሱሺ የተባለውን ተወዳጅ የሆነ ምግብ የሚያቀርቡ ሱቆች አሉ። ሁሉም አንድ ሰራተኛ የላቸውም። ሸማቹ ያሻውን አንስቶ ከመውጣት በፊት በማሽን ይከፍላል። በተጨናነቀው የከተማው ክፍል ሰራተኛ የሌላቸው መሽታ ቤቶች አሉ። እንዲህ ያለው መጠጥ ቤት ለማስተዳደር ከ12-15 ያስፈልገኛል ነገር ግን ሁለት ሰራተኛ ብቻ ነው ያለኝ ይላል ሲኦል 24 የተባለ መጠጥ ቤት ያለው ኪም ሱንግ ኪም። 24 ሰዓት የሚያገለግለው መጠጥ ቤት እንዳለ ሆኖ በጎን ሌላ ንግድ ያጦጥፋል። ከዚህ ቀደም እዚህ ገበያ መካከል ሌላ መጠጥ ቤት ነበረው። ነገር ግን ወጪና ገቢውን አልመጣጠን ሲል ነው ሰራተኛ አልባ ባር የከፈተው። ላለፉት አስርት ዓመታት የኮሪያ የውልደት መጠን ማሽቆልቆሉና የሰራተኞች ክፍያ መጨመሩ እንደ ምክንያት ይቆጠራል። ደቡብ ኮሪያ በዓለማችን ዝቅተኛ የውልደት መጠን ካላቸው ሀገራት መካከል ናት። በአውሮፓውያኑ 23 የውልደት መጠኑ 0.73 ነበር። ነገር ግን ባለፈው ዓመት ወደ 0.75 ከፍ ብሏል። የህዝብ ቁጥሩ የተመጣጠነ ሆኖ እንዲቀጥል የሁለት መጠን ወደ 2.1 ከፍ ማለት አለበት። ደቡብ ኮሪያ ለመጨመረሻ ጊዜ እንዲህ ያለ የሁለት መጠን ያየችው በአውሮፓውያኑ 1982 ነው። ይህ ማለት ለስራ ወደ ገበያ የሚገቡ ሰዎች ቁጥር እጅጉ እየቀነሰ መስቷል ማለት ነው። ከአውሮፓውያኑ 2000 ጀምሮ የደቡብ ኮሪያ ዝቅተኛ ክፍያ በየአመቱ ጭማር አሳይቷል። እንደ ኪም ያሉ የንግድ ተቋማት ባለቤቶች ለሰራተኞቻቸው በሰዓት 7 ዶላር ይከፍላሉ። እኔ ሰራተኛ አልባ ባር የከፈትኩት ዝቅተኛ ክፍያው በመጨመሩ ነው። ይህን መቋቋም የሚችለው በሁለት መንገድ ነው፣ በሮቦት አሊያም ሊያም ሰራተኛ አልባ ሱቅ በመክፈት ይላል ኪም። ሮቦት ማሰማራት ብዙ ገንዘብ እና ቦታ ይጠይቃል። ለዚህ ነው ኪም ሰው አልባ ባር አሊያም አውቶሜሽን የተሰኘውን መንገድ የመረጠው። በኮቪድ ወረርሽኝ ወቅት ብዙ ሱቆች ሰው አልባ መሆን ጀመሩ። በዚህም ለሰራተኞች የሚከፍሉት ገንዘብ መቆጠብ ሲችሉ በወረርሽኝ ወቅት የነበረውን አካላዊ መራራቅም ጠበቁ ማለት ነው። አንዳንዶች እንደሚሉት አዲስ ትውልድ በተለምዶ ስሪድ የተባሉን ስራ መስራት አይፈልግም። ይህ ስራ የሚያቆሽሽ አደገኛ፣ ከባድና ብዙ የሚጠይቅ ነው ብሎ ያምናል። እነዚህ ስራዎች ፋብሪካዎችን፣ ግብርና የሸቀጥ ንግድ ስራዎች የሚመለከቱ ናቸው። እነዚህ ስራዎች ተፈላጊነታቸው እየቀነሰ መጥቷል። ወጣቱ ትውልድ ከተማ መኖር ነው የሚሻው፣ የራሱን ስራ መፍጠር እንጂ ተቀጣሪ ሆኖ መኖር አይፈልግም፣ አሊያም ደህና ደሞዝ የሚከፍል የቴክኖሎጂ ስራን ይመርጣል ይላሉ ቾ ጁንግሁን። ቾ የገዢው ፒፕልስ ፓርቲ አባል ሲሆኑ የትምህርት ቋሚ ኮሚቴ ውስጥ አሉበት። እኔ እንደ ሌሎች ህግ አውጪዎች አዲሱን ትውልድ መውቀስ አልፈልግም። የመረጠውን ነው የሚያደርገው ቁጥሮች እንደሚያሳዩት በሚመጡት ዓመታት የሰው ኃይል እጥረት ይጠብቀናል። ከወዲሁ ውስን የሆነውን የሰው ኃይል በጥንቃቄ ማከፋፈል አለብን፣ ይላሉ የኮሪያ ምጣኔ ሀብታዊ ጥናት ማዕከል። እንደሚለው በሚቀጥሉት 20 ዓመታት 43 በመቶ ስራዎችን በማሸን ይተካሉ። ኩን ሚንጃይ ብራውን የተባለው የሰው አልባ ሱቆች አስተዳዳሪ የሆነው ድርጅት ኃላፊ ነው። ኩባንያውን ያቋቋመው ኮቪድ ማብቃት ሲጀምር ገደማ ነው። ሰራተኛ አልባ የሆኑ የልብስ ማጠቢያ፣ አይስክሬም ሸቀጣሸቀጥ፣ ካፌ፣ እና ኤሌክትሮኒክስ፣ ሲጋራ ሱቆችን እናስተዳድራለን። ምንም እንኳ ሱቆቹ ሰራተኛ አልባ ቢሆኑም እቃዎች ሲያልቁ መተካት፣ ማጽዳት እና ሌሎች ስራዎችን ማከናወን ይጠበቃል። የኮዎችን ኩባንያ ኔ ስራዎችን ያከናውናል። ይህንን ስራ የሚሰሩ ሰራተኞች አሉን። የሱቆች ባለቤት ስለዚህ ጉዳይ ማሳብ አይፈልጉም። በወር አንድ መቶ አሊያም ሁለት መቶ ዶላር ቢከፍሉን ይመርጣሉ። ክሁን ስራውን ሲጀምር ሁለት ሱቆች ነበር የሚያስተዳድረው። አሁን ከአንድ መቶ በላይ ሱቆችን ያስተዳድራል። ደቡብ ኮሪያ በጣም ጥቂት የስርቆት ወንጀል ከሚፈጽሟቸው ሀገራት መካከል ናት። ለዚህ ነው ሰው አልባ ሱቆች ስኬታማ የሆኑት። አንዳንድ ሰዎች ሳይከፍሉ ረስቶ ይወጣሉ፣ ነገር ግን በኋላ ደውለው ይከፍሉኛል። ስለሌሎች ሱቆች ባላውቅም ወጣት ደንበኞች ዋሊታቸውን እና ስልካቸውን ጠረጴዛ ላይ ትተውን የሚንቀሳቀሱት ይላል ኪም። ነገር ግን በስርቆት ምክንያት ኪሳራ ሊመጣ እንደሚችል አይክድም። ቢሆንም ስርቆት የተለመደ ስላልሆነ የሚያሰጋ አይደለም። የቴክኖሎጂ መራቀቅ እንደ ሹፍርና ያሉ ስራዎችን ከጥቅም ውጭ እንደሚያደርጋቸው ይታመናል። ደቡብ ኮሪያ ለረጅም ጊዜ ያቀደችውን የሁለት በመቶ ምጣኔ ሀብት እድገት ለማስቀጠል በአውሮፓውያኑ 2032 ዓ ም 890 ሺህ ተጨማሪ ሰው ኃይል ያስፈልጋታል። የሰራተኛ ማብራትና ሕግ አውጪዎች ይህ ቢያሰጋቸውም እንዳይኬም ያሉ ሰራተኛ አልባ ሱቆች ባለቤቶች ግን ይህ መልካም አጋጣሚ ነው ይላሉ። አውሮፕላን አካባቢን ከሚበክሉ ግንባር ቀደም መጓጓዦች አንደኛው ነው። የአየር ላይ ጉዞን ከብክለት ነፃ በሆነ መንገድ ለማድረግ ይረዳል የተባለው አዲስ የመጓጓዣ መንገድ አነጋጋሪ ሆኗል። አየር ላይ የሚንሳፈፍ ፊኛ ነው የሚመስለው መጓጓዣው በእንግሊዝኛ ስሙ ኤርሺፕ የአየር ላይ መርከብ ይባላል። በአየር ተሞልቶ ሰማይ ላይ ይጓዛል። የተጓዦችና የጉዞ አስተናጋጆች መቀመጫ እንዲሁም ቁሳቁስ መጫኛ ብረት ይንሳፈፋሉ። አውሮፕላን ዝነኛ ሳይሆን በፊት በሀያኛው ክፍለ ዘመን መባቻ ኤርሽፕ ታዋቂ ነበር። የአየር መጓጓዣ ካርበን ልቀቱን ዜሮ እንዲያደርስ በሚል ለውጦች ለማድረግ እየተሞከረ ነው። ቀላል የሆኑ ናይሎኖቹን ለግንባታ የመዋል አንደኛው የለውጡ አካል ነው። ተቀጣጣዩን ሃይድሮጅን በሌ መተካትንም ይጠቀሳል። ከዚህ ቀደም ሃይዲንበርግ በሚል የተሰራው ተመሳሳይ የጀርመን ኤርሺፕ አውሮፓውያኑ 1937 መፈንዳዱ ይታወሳል። ኤርሺፕ ከዚህ ቀደም ሰርቶ ከነበረው ሃይዲንበርግ ጋር የሚመሳሰለው ቅርጹ እና ሁለቱም ከጋዜ ቀለል አየር መጠቀማቸው ነው። ኤርሺፕ በሰዓት የሚጓዘው ከ100 እስከ 300 ኪሎ ሜትር ነው። ይህንን ከጀት ጋ መነጻጸር አይቻልም። ኤርሺፕ እንደ መርከብ ወይም ቀላል ባቡር ያለ ነው። ፈጣን ባይሆንም ጉዞ ያዝናናል። ከአውሮፕላን ዝቅ ብሎ ነው የሚበሩት። ተጓዦች መስኮት ከፍተው መመልከት ይችላሉ። ለመጓዝ የሚወስደው ጉልበት አነስተኛ ሲሆን በኤሌክትሪክ ኃይል ሊጓዝም ይችላል። የሚያመነጩት በካይ ካርቦን ዜሮ ነው። የአቪሽን ባለሙያ በወርግ ዩኒቨርሲቲ የሚሰሩ ቶማስ ቴሰን፣ አዳዲስ ፈጠራ መሞከራችን ጥሩ ነው። ዘላቂ የሆነው የወደፊት ዓለም ለመፍጠር የተሻለ መንገድ ለመፈለግ አለብን ይላል። የሚታየኝ ጉልህ ጥቅሙ በአየር ላይ ለረጅም ሰዓት መቆየቱ እና ወደ ጎን መጓዙ ነው ሲልም ያክላል። ኤርሺፕ እንደ አውሮፕላን መንደርደሪያ መንገድ አይፈልግም። ኤርሺፕ የትኛውም ሰፊ ቦታ ላይ ማረፍም ይችላል። ተፈጥሮዊ አደጋ በሚደርስበት ጊዜ የኢንተርኔት እና የስልክ ግንኙነቶች ሲቋረጡ ሰዎችን ለማትረፍ ይጠቅማል። የዓለም ትልቁ አውሮፕላን ኤልቲኤ ፓስፋይንደር አንድ በካሊፎርኒያ ቴክኖሎጂ መንደር ሲልከን ቫሊ ሙከራ የተደረገበት ነው። 145 ሜትር በ20 ሜትር ከፍታ እና ስፋት አለው። ከ3 ቦይንግ 737 የሚረዝም ነው። ኤልቲኤ የሚለው ምህጻረ ቃል ላይተር ዛን ኤር ወይም ከአየር የቀለለ የሚለውን ይወክላል። ወደ አቬሽን ገበያው እንደሚገቡ ከሚጠበቁ አንዱ ነው። መስሪያዎቹ ሰርጊ ቢረን ነው። የጎግል እናት ድርጅት አልፋቤት ፕሬዚዳንት ነው። ሄሊየምን በመጠቀም ካርበን ልቀትን የሚገደቡ አውሮፕላኖች በቀጣይ እንደሚመሩት ይታመናል። ከዚህ ቀደም ጥቅም ላይ ይውል የነበረው ካርበን የሚለቅ ሞተር ነበር። ለሰብአዊ እርዳታ እንዲሁም ከአንድ ስፍራ ወደ ሌላ ካርጎ ለማዘዋወሩ ይውላል። መንገድና አውሮፕላን መንደርድራ ባይኖርም ጥቅም ላይ ይውላል። የፈረንሳይ ድርጅት ፍላይንግ ዌልስ አካባቢ ላይ የሚደርሰውን ጉዳት ለመቀነስ የኤሌክትሪክ ሞተርን በማዳቀል አዳዲስ ፈጠራዎች እየሞከረ ነው። ሃይብሪድ ኤር ቬክልስ የተባለው የዩናይት ክንግደም ተቋም የኤሌክትሪክ ሞተር እና ሂሌ መጋዘን ይጠቀማል። በተለይም ሰዎችን በጅምላ ለመጓጓዝ የሚውል አማራጭ እስከሚገኝ ድረስ የአየር ጉዞ የካርበን ልቀትን ለመቀነስ የሚያደርገው ጉዞ ረዥም ይሆናል። የኤሌክትሪክ ሞተር ስቴብል አቪዬሽን ፊውል ወይም ኤስኤኤፍ አንደኛው መንገድ ነው። ኤችኤቪ የማስታወቂያ ክፍል ኃላፊ ሀን ኤርላንደር ያልተገናኙ ሰዎችን የሚያስተሳስር ነው ትላለች። ኤርላንደር 10 በሂሊየም አማካኝነት በመጓዝ ግንባር ቀደሙ ነው አውሮፕላን ማረፊያና ሰፊ መሰረተ ልማት አያስፈልግም። ለጥ ካለ ሜዳ ተነስቶ መብረት ይችላል። እርስ በእርሳቸው ያልተገናኙ አካባቢዎችን ያስተሳስራል። ለምሳሌ በስኮትላንድ ያሉ ተራራማ አካባቢዎችን ማገናኘት ይችላል ስትል ታስረዳለች። ኤርላንደር 14 የኬሪሶን ሞተር አለው። 90 በመቶ የካርበን ልቀትን ይቀንሳል። በአውሮፓውያን 230 ኤችኤቪ በሃይድሮጅን የተሞላን ከካርበን ልቀት ነፃ የሆኑ ኤሌክትሪክ ሞተር የተገጠመላቸው የአየር መጓጓዣዎችን እውን ያደርጋል። በሰዓት እስከ 130 ኪሎ ሜትር ይጓዛሉ። እስከ 90 ሰዎች ይጭናሉ። የተጓዦቹ አውሮፕላን በሰዓት 77 እስከ 930 ይጓዛል። ሆኖም ግን አካባቢን ይበክላል። ኤችኤቪ ባለፈው ዓመት ከስፔን አውሮፕላን ማረፊያን ኤር ኖስትሮም ጋር ስምምነት ተፈራርሟል። በስምምነቱ መሠረት ኤርላንደር እስከ 2028 ድረስ 20 መንገዶችን አውሮፕላን ይሰራል። የስፔን ተራራማ አካባቢዎችን ማዳረስ ዋነኛ እቅዳቸው ነው። በአራት ዓመታት ውስጥ የበረራ ፈቃድ ያገኛሉ ተብሎ ይጠበቃል። የአቤሽን ባለሙያና በአልቦርግ ዩኒቨርሲቲ የሚሰራው ቶማስ ቴሰን እንደሚለው እንደ አውሮፕላን ያህል አየር የተሞሉ መጓጓዣዎች ገና አና ሊሆኑ አይችሉም። አውሮፕላንን የምንጠቀመው በዋነኝነት ፈጣን ስለሆነ ነው። ኤርሺፕ የሚጓዘው በመኪና ፍጥነት ነው። እንደ መርከብ ብለን ልንወስዳቸው እንችላለን። አውሮፕላን ሊተኩም አይችሉም ሲሉ ያስረዳል። መስኮት ከፍቶ መመልከት አስደሳችው ጉዞ አካል እንደሚሆን ግን ሳይጠቅስ አላለፈም። በጀርመን እስከ 500 ዩሮ በመክፈል ለ45 ደቂቃ ብሄርሽፕ መጓዝ ይቻላል። ሌላው ብሄርሺፕ ምርት ስሙ የሚጠራው ኦሽን ስካይ ክሩዝ ነው። ቅንጡ በአየር የተሞሉ መጓጓዦችን እያቀረበ ይገኛል። አሁን ላይ ጉዞው ከሳልቫርድ እስከ ኖርዝ ፖል ሲሆን ሁለት ቀናት የሚወስድ ጉዞ ነው። በሮዶማም አካባቢ በሰፋፊ መስኮት መቃኘት ይችላል። እስከ 200000 ዶላር የሚጠይቁ ጉዞዎች አሉ። በጣም ተፈላጊ ስለሆኑ መቀመጫ ለማግኘት መጠበቅ አያስፈልግም። ሌሎች ታዋቂ እየሆኑ ከመጡ ጉዞዎች መካከል ከናምቢያ እስኬልተን ዳርቻ እስከ ቪክቶሪያ ፏፏቴ ድረስ ያለው ይጠቀሳል። ኤልቲኢ ቢያንስ ለሰብዓዊ አገልግሎት የሚውሉ በአየር የተሞሉ መጓጓዣዎችን ማቅረብ ይችሏል ወደ መንገደኞች መጓጓዣ እስከሚያሸጋገር ጊዜ ሊወስድ ይችላል። በሰው ተክለ ሰውነትና ባህርይ የሚሰሩ ሮቦቶች ሁማኔድ ዝነኛ እየሆኑ መጥተዋል። ጂ አንድ ከእነዚህ አንዱ ሲሆን የተሰራው በቻይናው ተቋም ዩኒተሪ ነው። በጀርመን ሃኖቨር የሚገኘው ይህ ሁማኒድ ሮቦት 13 ሴንቲሜትር ይረዝማል። ከሌሎች ሮቦቶች አንጻር ዋጋው ተማጣኝ ነው። የሰውነት እንቅስቃሴው ቀልጣፋነት በብዙዎች ዘንድ አድናቆት ተችሮታል። ይደንሳል ማርሻራትም ይችላል። ጃ አንድ ቁጥጥር የሚደረግበት በርቀት ላይ ካለ ባለሙያ ነው። ባለሙያው ፔርድሮ ዥንግ ይባላል። ጃ አንድ የሚገዙ ሰዎች ሮቦትን በፈለጉት መንገድ ያዋቅራሉ። ጃ አንድ እንደ ሌሎች ሮቦቶች አይደለም። ሰላምታ ሲሰጥም ይጨብጣል። ከወገብ ዝቅ ብሎም ሰላምታ ያቀርባል። ከተጋጨ ይቅርታ ይጠይቃል። እንደ ኒታሪ ያሉ ብዙ ተቋማት ሂዩማኖይድ ሮቦቶች ይሰራሉ። ሂዩማኖይድ ሮቦቶች ከስራ ረፍት እና የደሞዝ ጭማሪ የማይጠይቁ ሰራተኞች ናቸው። ሂውማኖይድ ሮቦቶች ገና ከፍተኛ የልቀት ደረጃ ላይ አልደረሱም። ይሆናል አሁንም በባለሙያዎች ቁጥጥር የተደረገባቸውን የሚንቀሳቀሱት። ምግብ ቤት ውስጥ እና በሌላም ቦታ እንዲሰሩ ማድረግ ፈታኝ ይሆናል። ሂውማኖይድ ሮቦቶች ጠንካራ መሆናቸው ጠቀሜታ ቢኖረውም፣ ድንገት ሰዎች ላይ ቢወድቁ ጉዳት ሊያስከትሉም ይችላሉ። ማሽኖችን የሚቆጣጠሩ የሰው ሰራሽ አስተውሎት በአግባቡ መመልጸግ ይጠበቅበታል። የኔ ታሪክ አላቀባይ የሰው ሰራሽ አስተውሎት ልዕቀት ገና የሚፈልገው ደረጃ አልደረሰም። ሮቦቶች ምክንያትን በተወሰነ ደረጃ ቢረዱም ገና ውስብስብ ሀሳብ መገንዘብ ላይ አልደረሱም ይላሉ። እንጂ አንድ አሁን ላይ በጥናት ዘርፍ ነው ጥቅም ላይ የሚውለው ሂዩማኖይድ ሮቦቶች በብዛት በፋብሪካ ውስጥ መስራትን በሚችሉበት መንገድ ነው የተገነቡ ያሉት። ኤለን መስክ ተቋም ኦፕቲመስ የተባለ ሂዩማኖይድ ሮቦትን እየገነባ ይገኛል። በብዙ ሺዎች የሚቆጠሩ ተመሳሳይ ሮቦቶች ይሰራሉ፣ ጠቃሚ ስራም ያከናውናሉ ሲል መስክ ከወራት በፊት ተናግሯል። ከቴስላ መኪና አምራች ውጭ ሌሎች ተቋሞች ተመሳሳይ ሙከራ እያደረጉ ነው። ቢኤምደብሊው በአሜሪካ ፋብሪካ ሂዩማኖይድ ሮቦቶችን አስገብተዋል። የደቡብ ኮሪያው ሂዩንዳይም በ10 ሺዎች የሚቆጠሩ ሆማኖድ ሮቦቶችን ከቦስተን ዳይናሚክስ አዟል። የኤስአይቴኬው መስራች ቶማስ አንደርሰን እንደሚለው 49 ተቋማት ሁማኖድ ሮቦቶች እየገነቡ ነው። ሁማኖድ ሮቦቶች እጅ እና እግር ያላቸው ሲሆን በጎማ የተሽከረኮረም የሚጓዙ ሁማኖድ ሮቦቶች የሚሰሩ ተቋማት ደግሞ 100 ይደርሳሉ። የቻይና ተቋማት ገበያውን ይቆጣጠራሉ ብሎ ያምናል። የቻይና ተቋማት በብዛት ገበያውን ተቋጥሮት ይገኛል። በቻይና ከፍተኛ ፍላጎት አለ። ጥናትና ምርምር በስፋት የሚደረግበት ማገርም ነው። ዩኒታሪ የሰራው ሮቦት 16 ዶላር ይሸጣል። ዩማኒዶድ ሮቦቶች ላይ ከተደረገ ኢንቨስትመንት 60 በመቶ በሲያ መሆኑን ቶማት ያስረዳል። የተቀረው ኢንቨስትመንት ያለው በአሜሪካ ውስጥ ነው። በቻይና ሻንጋይ በመንግስት የሚደገፍ ዩማኒዶድ ሮቦቶች ማሰልጠኛ ተቋም ተከፍቷል። በጣም ውስብስብ የሆነ ድርጊት እንዴት መፈጸም እንደሚቻል ዩማኒዶድ ሮቦቶች ይማራሉ። በብሪስትል በሚሰራው በርን ፒርስ ኪንስ የሚባል ተቋም አለው። ኬራ አንድ የተባለ ሮቦትን የሚያመርተው ሮቦቱ በዩናይትድ ኪንግደም ቢሰራም በጅምላ የሚመረተው እስያ ነው። የአውሮፓና የአሜሪካ ተቋሞች የእስያ አንድ ተቋሞች መግዛት ይጠበቅባቸዋል። ሞተር ወይም ባትሪ ብቻ ቢገዛ ሌላው ግብዓት ስለማይኖር ሁሉንም ጠቅልሎ መግዛት የግድ ይሆናል። ስለዚህ ወደ እስያ እንሄዳለን ይላል በርን። ዋጋቸው ርካሽ እንዲሆንም በእስያ መሰራታቸው ይረዳል። ኬራንድ ሮቦቶች እግር የላቸውም። እግር መጨመር ተጨማሪዎች ያስፈልገዋል። ያለ እግር ሮቦቱ እየተሽከረከረ መንቀሳቀስ ይችላል ይላል ባለሙያው። በኤሌክትሪክ ሳይክል ላይ ያለውን ጎማ የመስል ጎማ ለሮቦት ይገጠምለታል። ሁለቱ ሁማኖይድ ሮቦቶች ተቋማት ፍክክር ውስጥ ናቸው። በሮቦቶች መካከል ያለው ልዩነት የሚወሰነው የትኛው ሮቦት አይነት ከሰዎች ጋር መስራት የሚችለው መተግበሪያ ተገጥሞለታል፣ የሚለው ሲፈተሽ ነው። በቀላሉ አገልግሎት የሚሰጥ ሮቦት ነው የምንሰራው። የፋብሪካ ሰራተኛ በሆከስ ሰዓት ውስጥ እንዴት ሮቦትን መጠቀም እንደሚችል ይማራል፣ ይላል በርን ኬር። አንድ የሰዎችን ስራ በሀያ ወይም ሰላሳ ጠፋ ሻሽሎ ይሰራል። ሮቦቶች ከፋብሪካ አገልግሎት በየቤታቸው የሚገቡበት ቀን እንብዛም እንደማይርቅ ባለሙያዎቹ ግምታቸውን ያስቀምጣሉ። ያለፉት ዓመታት ሕልሜ ሁሉንም ነገር ሮቦት አድርጎ መስራት ነው። ቀላል ስራ አይደለም። ፒኤችዲን ሰርቼበታለሁ። ከአስር ወይም አስራ አምስት ዓመታት በኋላ ሮቦቶችን በየቤታችን ይገቡ ይሆናል ሲል በብሪስትል የሚሰራው በርን ይገልጻል።